ዝምታ ከምታስቡ በላይ አደገኛ መሳሪያ ነው። አጠቃቀሙን ካወቅንበት ህይወታችንን መቀየር ይችላል። የዝምታን ጉልበት የተረዱ የጥንት ፈላስፋዎች ዝምታ ታላቅ ኃይል ነው ሲሉ ይገልጹታል። ዝምታ አለመናገር ማለት አይደለም። ዝምታ ማለት የሚናገሩበትን ቦታና ጊዜ ለይቶ ማወቅ ማለት ነው። ከንግግር የሚሻል ዝምታ እንዳለ ሁሉ ከዝምታም የሚሻል ንግግር አለ። ሁሉም በቦታቸው ሲሆኑ ግን ዝምታም ጌጥ ንግግርም ወርቅ ይሆናል። እስኪ ለአንድ አፍታ ልብ ብላችሁ አስተውሉ። ብልህ ናቸው የሚባሉ ሰዎች አብዛኞቹ ዝምተኞች ናቸው። ብልህ ሰዎች መቼ መናገር እንዳለባቸው ጠንቅቀው ያውቃሉ። እነዚህ ሰዎች ሲናገሩ ሁሉም ያዳምጣቸዋል። በዙሪያቸው ያለ ሰውም ያከብራቸዋል። ይሄ በገንዘብ ወይም በዝና የመጣ ክብር አይደለም በዝምታ በተገነባ ስብዕናና አስተዋይነት እንጂ። ይህን ስብዕና ለመገንባት ደግሞ አንድ ነገር ማወቅ ግድ ነው። እሱም መቼና ለምን ዝም ማለት እንዳለብን ማወቅ ነው። በእነዚህ ሦስት አጋጣሚዎች ምንም ነገር አትናገሩ፣ ዝም በሉ። ሦስተኛ በቂ ዕውቀት ከሌላችሁ፣ በቂ ዕውቀት በሌላችሁ ነገር ላይ ከመናገር ተቆጠቡ፣ ዝም በሉ። ሶቅራጥስ እንደተናገረው እኔ የማውቀው ምንም አለማወቄን ነው እንዳለው ማለት ነው። ብዙ ሰዎች በሚናገሩት ነገር ላይ እውቀት ሳይኖራቸው ተናገሩ እንዲባሉ ብቻ ለመሰማት ይናገራሉ። ይህ ደግሞ የሞኞች ድርጊት ነው። አለማወቅ ነውር አይደለም። ሳያውቁ እንደሚያውቁ ማስመሰል ግን ከነውርም በላይ ነውር ነው። የምትናገሩትን ነገር ሳትረዱ የምትናገሩ ከሆነ አለማወቃችሁን አጉልታችሁ ለሰዎች ታሳያላችሁ። ሁሉንም ነገር እንደምታውቁ ባመናችሁ ቁጥር አዲስ ነገር ለማወቅ በውስጣችሁ መነሳሳት እንዳይኖር ያደርጋችኋል። የማያውቁት ነገር ላይ በዝምታ የሌሎችን ሐሳብ መስማት አዋቂ ያደርጋል። ዝምታ ድክመት አይደለም፣ ዝምታ ዲሲፕሊን ነው። ቃሎቻችሁ በቦታው ላይ አስፈላጊ ከሆኑና መናገር ካለባችሁ ብቻ ተናገሩ፣ ካልሆነ ዝምታን ምረጡ። ሁለተኛ፣ ስትናደዱ ዝም በሉ። በዚህ ምድር ላይ ጠንካራ የሚል ስም የሚገባው የተስተካከለ ቁመና ወይም የተስተካከለ ጉልበት ያለው ሰው አይደለም። ጠንካራ ሰው ማለት ስሜቱን የሚቆጣጠር እና ራሱን የሚገዛ ሰው ነው። ንዴት እንደ እሳት ነበልባል ነው። እሳትን ለማጥፋት ውሃ እንደሚያስፈልገው፣ ንዴትንም ለማብረድ ጥበብ ያስፈልጋል። በቁጣ የተወረወሩ ቃላቶች እንደ ቀስት ናቸው። አንድ ከተወረወሩ መመለስ አይቻልም። እያንዳንዱ ንግግሮቻችን በውስጣቸው ኢነርጂ ወይም ኃይልን ተሸክሞ ይወጣሉ። ቃላቶቹ ከፍቅር የመነጩ ከሆኑ የሰውን ልብ አሸንፎ የማንበርከክ አቅም ይኖራቸዋል። ቃላቶቹ ከቁጤ የመነጩ ከሆነ ደግሞ በጦር ከመወጋት ያልተናነሰ ጉዳት ያደርሳሉ። ንዴት አይምሮን ከቁጥጥር ውጭ ስለሚያደርግ ስንናደድ የምናደርገውን አናውቅም። መሳሳታችሁ የሚገባችሁ ንዴቱ ሲበርድላችሁ ነው። ስለዚህ ስትናደዱ በምንም አይነት ሁኔታ ውስጥ ብትሆኑ እንኳን ከአንደበታችሁ ምንም ነገር አይውጣ። ዝምታ ጥበብ ነውና በጥበብ ንዴታችሁን ተቆጣጥራችሁ ዝም በሉ። አንደኛ እቅዳችሁን አትናገሩ። ብዙዎች የድካማቸው ፍሬ ገና ሳያፈራ ለመናገር ይቸኩላሉ። ሕይወታችሁን ለማሻሻል የምታደርጉትን ጥረት ለማንም አትናገሩ። ያሰባችሁት ሲሳካ ውጤቱ ራሱ ከቃል በላይ ይናገራልና፣ ወደ ስኬት በምታረጉት ጉዞ ብቻችሁን ሁኑ። ዋጋችሁን በሌሎች ጭብጨባ አትለኩ። ስኬት ላይ መቼ እንደምትደርሱ አታውቁምና ራሳችሁን ለሰዎች የወሬ ርዕስ አታድርጉ። ላሰባችሁት ነገር በዝምታ መሥራትን ልመዱ። ይህ ቪዲዮ ከጠቀማችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አመሰግናለሁ።